ሰላም ሰላም፣ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው አንድ ሰው አናናስን ቢጠቀም ሊያገኛችሁ የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። የተወደዳችሁ የተከበራችሁ አድማጭ ተመልካቾቼ ይህን ቪዲዮ በምታዩበት ሰዓት ከተመቻችሁ ላይክ፣ ሸር፣ ኮሜንት እንዲሁም ደግሞ ሳብስክራይብ በማድረግ የእናንተ ትብብር እጠይቃለሁ ማለት ነው። የእናንተ ትብብር የእናንተ ሳብስክራይብ ለእኔ የተሻለ ቪዲዮዎችን ይዤ እንድመጣ ነገ ከነገ በኋላ ከዚህ የተሻሉ ጠቃሚ መረጃዎችን ለእናንተ እንዳቀርብ ያግዘኛል። አብራችሁ ስለምትቆዩ ከወዲሁ አመሰግናለሁ። በዛሬ ቆይታችን የምናየው አንድ ሰው አናናስን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች እንደሆነ ከላይ ለመጥቀስ ሞክሬ ያለሁ ማለት ነው። አናናስ እንደሚታወቀው ብዙ ጊዜ መጀመሪያ ተገኝቷል ተብሎ የሚታሰበው ደቡብ አሜሪካ አካባቢ እንደሆነ ይገመታል። ነገር ግን አሁን ላይ በመላው ዓለም ሞቃታማ የአየር ጸባይ ባለባቸው አካባቢ የሚበቅል ፍራፍሬ ነው ብሎ መውሰድ ይቻላል ማለት ነው። እንዲሁም ደግሞ በብዛት አናናስን በማቅረብ የምትታወቀው ታይላንድ እንደሆነች ብዙ ጥናቶች ወይም መረጃዎች ያሳያሉ። አናናስ በተፈጥሮ ጭማቂ እንዲሁም ደግሞ ጣም ወይም መዓዛ ያለው መዓዛ ያለው ስጋ ነገር ወይም የሚበላው ነገር ፍሬ እንዳለው ይታወቃል። ይህ ይህ አናናስ ብለን የምንጠራው ፍራፍሬ የራሱ የሆነ መዓዛ የራሱ የሆነ ጣዕም ያለው ፍራፍሬ ነው ብሎ መውሰድ ይቻላል። አናናስ በብዙዎቻችን ዘንድ ተወዳጅ ከሚባሉ ፍራፍሬዎች አይነቶች መካከል የሚመደብ ነው። ብዙዎቻችንም ጥቅሙን ተረድተን እንኳ ባይሆን የምንመገበው ፍራፍሬ ሲሆን ለጤና ያለውን ጥቅም ቀላል የሚባል አይደለም። አናናስ በማዕድናት በቫይታሚን የበለጸገ በመሆኑ ለሰውነታችን በጣም ዘርፈ ብዙ ጠቀሚዎቶችን ይሰጣል ማለት ነው። በውስጡም እንደ ቫይታሚን ቢሲክስ ቫይታሚን ሲ ኮፐር ማግኔዚየም እና ሌሎችን ጠቃሚ ንጥረ ነገሮችን የያዘ ነው። ለዘመናት የተለያዩ በሽታዎችን ለማከም የሚያገለግል ብሮሚል የሚባል የኤንዛይም መገኛ ነው ብሎ መውሰድ ይቻላል ማለት ነው። ምንድን አናናስ ብለን ስናይ ማለት ነው አናናስ ጭማቂ በአንድ ጊዜ ውስጥ እነዚህ ንጥረ ነገሮች በብዛት ይይዛል። በባህሪው ጣፋጭ ስለሆነ አብዛኛዎቹ አናናስ ጭማቂዎች ትንሽ ወይም ምንም ተጨማሪ ስኳር ይይዛሉ ማለት ነው። በመደብር የተገዛው አናናስ ጭማቂ ብዙ ጊዜ የተጨመረው አስኮርቢክ አሲድ ይይዛል። ይህም የቫይታሚን ሲ ሌላኛው መጠሪያ ነው። አናናስ በተፈጥሮ በዚህ በሽታ የመከላከል አቅምን በሚያበረታታ ቫይታሚን የበለጸገ ቢሆንም የተጨመረው አስኮሮሲክ አሲድ የጭማቂውን ጣዕም ወይም ቀለም ለመጠበቅ ይረዳል። በቤት ውስጥ አናናስ ጭማቂ ማዘጋጀት ቀላል ነው። ሙሉ በሙሉ የበሰለ አናናስ መጠቀምን እርግጠኛ የሆኑ ምክንያቱም ጥሬው ጥሬው በጥሬው ጊዜ መርዛማ ሊሆን ስለሚችል ማን ነው። ለብዙ መቶ ዓመታት አናናስ እንደ ሀብታም እንደ ሀብትና ደረጃ ምልክት ነው ሲያገለግል ቆይቷል። ዛሬ ግን በዓለም ዙሪያ ባሉ ሱፐርማርኬቶች ውስጥ ይገኛል። የታሸገ አናናስ ጭማቂ በመደብሮች በብዛት ይሸጣል። እንዲሁም ደግሞ አዲስ የተጨመቀ ጭማቂ ብዙ ጊዜ በሬስቶራንትና ካፌዎች ውስጥ እናገኛለን ማለት ነው አናናስ ጭማቂ እንዳልነው በውስጡ በጣም ዘርፈ ብዙ ንጥረ ነገሮችን ይይዛል። አሁን ለምሳሌ የሚያክል ብናይ አንድ ኩባያ ወይም ደግሞ 250 ግራም የአናናስ ሚሊግራም የአናናስ ጭማቂ ምን ምን አይነት ንጥረ ነገሮችን ሊይዝ ይችላል የሚለውን ስናይ አንደኛ በካሎሪ ደረጃ 132 ካሎሪዎችን፣ በፕሮቲን ደረጃ 1 ግራም ያነሰ ፕሮቲን፣ በስብ ደረጃ አሁንም አንድ ግራም ያነሰ ይይዛል። ካርቦሃይድሬት 33 ግራም ይይዛል። ስኳር 25 ግራም ይይዛል። ፋይቨር ከአንድ ግራም ያነሰ ይዛል። ማንጋኒዝ 55 ፐርሰንት ይህም ደግሞ የእለታዊ እኛ የሚያስፈልገን አንድ ሰው በእለት ምን ያክል ማንጋኒዝ ያስፈልገዋል የሚለውን 55 ፐርሰንቱን የሚሰጠን ይሆናል። መዳብን 19 ፐርሰንት ይህም የዕለቱን የሚያስፈልገንን የመዳብን መጠን በ19 ፐርሰንት ይሰጣል። ቫይታሚን ቢሲክስን 15 ፐርሰንት ይህም የዕለቱን የሚያስፈልገን መጠን በ15 ፐርሰንት ይሰጠናል። ቫይታሚን ሲን 100 ፐርሰንት ያ ማለት በዕለት መጠቀም ከሚያስፈልገን የቫይታሚን ሲ መጠን 250 ሚሊ ሚሊግራም ወይም ደግሞ አንድ ኩባያ የአናናስ ጭማቂ በተጠቀምን ቁጥር እያገኘን ነው ማለት ነው። ቲያሚን ብለን የምንጠራውን 12 ፐርሰንት ይህም የዕለቱን 12 ፐርሰንት ይሰጠናል። ፎሊክ አሲድን 11 ፐርሰንት፣ ፖታሲየምን ሰባ ፐርሰንት እንዲሁም ደግሞ ማግኒዚየምን ሰባ ፐርሰንት ማለት ነው። ስለዚህ ፎሊክ አሲድ ፖታሲየምና ማግኒዚየምን የየለቱን ለምሳሌ ፎሊክ አሲድን 11 ፐርሰንት የለቱን ከሚያስፈልገን የሚያሰጠን ሲሆን ፖታሲየምን ሰባ ፐርሰንት፣ ይህም ከሚያስፈልገን ከእለቱ ሰባ ፐርሰንቱን ይለግሳል። ማግኒዚየም ደግሞ አሁን ከሚያስፈልገን ሰባ ፐርሰንቱን እንደሚለግስ እናያለን። እንዲሁም የአናናስ ጭማቂ በተለየ በማንጋኒዝ በመዳብና በቫይታሚን ቢ ሲክስ እንዲሁም በቫይታሚን ሲ የበለጸገ ነው ብሎ በአጠቃላይ መደምደም ይቻላል። በውስጡም የብረት፣ የካልሲየም፣ ፎስፈረስ፣ ዚንክ፣ ኮሊን፣ ቫይታሚን ኬ እንዲሁም የተለያዩ ቪታሚኖችን በተለይ በቪታሚን ቢ በቪታሚን ቢ የሚመደቡ ቫይታሚኖችን በሚገባ ይይዟል ማለት ነው። ቀጥሎ የምናየው የአናናስ ዋና ዋና ጠቀሜቶች ወይም የአናናስ ጤናዊ ጠቀሜቶ ምን ሊሆን ይችላል የሚለው እናያለን። ስለዚህ በዛሬው ቆይታችን ከምናያቸው ውስጥ ምንድን ነው አስራ አንድ ዋና ዋና የአናናስ የጤና በረከቶች ይሆናል ማለት ነው። እነዚህን የጤና በረከቶች ይህን የምናገኘው ከላይ ከጠቀስናቸው ንጥረ ነገሮች ይሆናል ማለት ነው። አንደኛ፣ ከፍተኛ የሆነ የማቃጠል ስሜትን ይቀንሳል። ለረጅም ጊዜ የሚቆይ የማቃጠል ስሜት ለብዙ በሽታዎች ካንሰርን ጨምሮ ለልብ ህመም፣ ለታይፕ ቱ የስኳር ህመም ወይም ታይፕ ቱ ዲያቤትስ ብለን ለምንጠራው ለመገጣጠሚያ ህመምና የመሳሰሉት ያጋልጣል ሁኖም አናናስ ረጅም የመቃጠል ስሜትን በመቀነስ በማቃጠል ምክንያት የሚከሰቱን በሽታዎች ማስቀረት ይችላል። ማን ነው። ሁለተኛ ላይ የአጥንትና የጥርስ ጤንነትን ይጠብቃል። እያንዳንዱ ሰው ስለ አጥንት ጤንነት ሲያስብ አይምሮ ላይ የሚመጣለት ካልሲየም ነው ማለት ነገር ግን አናናስ ለጠንካራ አጥንትና ለተያያዥ ሴሎች ከፍተኛ ጠቀሜታ ያለውን ማንጋኒዝ የተሰኘ ማዕድን ይይዛል። አናናስ ጭማቂ አጥንቶችን ጠንካራ ለማድረግ ብዙ ነገር በውስጡ አሉ ማለት ነው። አንድ ኩባያ አናናስ ጭማቂ ማንጋኒዝ ከሚሰጡት እለታዊ ቅድም፣ ከላይ እንዳየነው ነው ከ55 ፐርሰንት በላይ ያለውን የሚሰጠን ነው ማለት ነው። አናናስ ጭማቂ ጥርሳችንን ጠንካራ የሚያደርጋቸው እንዲሁም ደግሞ ባክቴሪዎችን በመገደብ የጥርስ ክምችት እንዳይከሰት የሚያደርጉ የጸረ ሙቀት አማቂዎች በከፍተኛ ሁኔታ ይይዟል። ይህም የባክቴሪያ ቅነሳን እንዲሁም የድድ በሽታን ለመከላከል ይረዳል ማለት ነው። ሶስተኛ ላይ የምናገኘው የሰውነትን መቆጣት ይቀንሳል፣ እንዲሁም ደግሞ በሽታን የመከላከል አቅም ያጠናከራል ማለት ነው። አናናስ በቀን መጠቀም የሚገባን 50 ፐርሰንት ቫይታሚን የያዘ ነው። ይህም ቫይታሚን በውስጡ በሰውነታችን ውስጥ የሚገኘው ጥቃቅን ነገሮች የመጨመርና ሴሎችን ከጉዳት የመጠበቅ አቅም ያለው አንቲ ኦክሲዳንት ይዟል። አናናስ ጭማቂ በቫይታሚን ሲ በጣም ከፍተኛ ነው። ይህም የታወቀ የበሽታ መከላከያ ስርዓት ማጠናከሪያ ነው። በአናናስ ጭማቂ ውስጥ ያሉ አንቲ ኦክሲዳንት እንዲሁም ህዋሳትን የሚጎዱና እርጅና የሚያፋጥን ወይም ለህመም የሚያጋልጽ ነፃ ንቅለ ጉዳት እንዳይደርስ ለመከላከል ይሰራል። በተጨማሪም በአናናስ ጭማቂ ውስጥ ያሉት ክፍሎች በተፈጥሮዊ ጸረ ብግነት ወኪሎች ናቸው። ይህም በመቧጠጥ፣ በጭንቀት እና በተለያዩ በጡንቻ ቁስሎች ላይ ሊሰሩ ይችላሉ። እነዚህ አካላት ካርታይትስ ጋር የተያይዘው የሚመጡ እብጠቶች እና ሪህ እብጠትን በመዋጋት ረገድ አናናስ በጣም ጠቃሚ ሆኖ ተገንቷል ማለት ነው። አናናስ ጭማቂ በሰውነት ህመም የመቋቋምና ና እብጠትን የሚቀንሱ ብሮሚላይን የተባለ ኢንዛይም ይዟል። እብጠትን እና የስፖርት ጉዳቶችን ለማከም ጥቅም ላይ ይውላል። እንዲሁም ደግሞ የአርታይተስ ምልክቶችን ለመቀነስ ጠቀሜታው ከፍ ያለ እንደሆነ ያሳየናል ማለት ነው። አራተኛ ላይ የምናገኘው የአናናስ ጥቅም ድነው የምግብ መፈጨት እንዲሁም ደግሞ የአንጀት ጤናል ለመጠበቅ ያስችራማ ነው። በመጀመሪያ አናናስ በአጠቃላይ በቀላሉ የሚዋሃድ ስለሆነ የሆድ መነፋት ወይም ጋዝን አያስከትልም። በእንስሳት ላይ በተደረገ ጥናት አናናስ ቁልፍ አካል አንጀት መቆጣትን በመቀነስ ተቅማትን በመከላከል የምግብ መፈጨት ስርዓትን ለማከም የሚረዳ ሆኖ ተገንቷል። ይህም አካል ፕሮቲኖችን ለማፍረስ ይረዳል እንደ ስቴክ ያሉ በፕሮቲን ደረጃ ከፍ ያለ ምግብ ያላቸውን ከተመገብን በኋላ አናናስን መጠቀም ለምግብ መፈጨት ወይም ለበላነው ስቴክ መፈጨት ትልቅ አስተዋጽኦ እንደሚያደርግ በተለያዩ ጥናቶች ተደርሶበታል ማለት ነው። በተጨማሪም በአናናስ ውስጥ የሚገኙት ኤንዛይሞች በአንጀት ውስጥ ያለውን ፕሮቲን ለመስበር ይረዳሉ። ይህም የሆድ ድርቀትን፣ ጋዝና እብጠትን ይቀንሳል። ብሮሚሌን ብለን የምንጠረው ኤንዛይም አንጀትን እንደ ተቅማጥ ከሚያስከትሉ ባክቴሪያዎች ሊከላከል የሚችሉ ፀረ ባክቴሪያ ባህሪያት አሉት። እንዲሁም ደግሞ ኢኮላይና የአንጀት እብጠትን ይቀንሳል ማለት ነው። ይህ አንዱ አራተኛ ላይ የምናገኘው የአናናስ ጥቅም ነው ማለት ነው። አምስተኛ ላይ የምናገኘው አናናስ የልብና የደም ቧንቧ በሽታን ተጋላጭነት በመቀነስ ሚና እንዳለው ይነገራል። እንዲሁም በአስም በሽታ የመጠቃት አደጋን እንደሚቀንስና በሽታ የመከላከል አቅምን እንደሚጨምር የተለያዩ ጥናቶች ወይም ጆርናሎች ያሳያሉ ማለት ነው። አንቲኦክሲደንትስ ምስጋና ይግባውና አናናስ ጭማቂ የደም ዝውውርን ለማሻሻል ደሙን ቀጭን በማድረግ የስትሮክና የልብ ድካም አደጋ ሊቀንስ የሚችል የልብ ህመም ተጋላጭነትን ለመቀነስ የሚረዳ በውስጡ የተለያዩ ንጥረ ነገሮችን ይዟል። እንደጠቀሰው አናናስ ጭማቂ እንዲሁም የልብ ምትን ሌላው አስፈላጊ አካል የሆነውን የደም ግፊትን ሊቀንስ ይችላል። በተጨማሪም የፋይበር ይዘቱ የኮሌስትሮል መጠንን ለመቆጣጠር ይረዳል ማለት ነው። አናናስ መመገብ በከፍተኛ የፋይበር በፖታሲየም በቫይታሚን ሲ ይዘት ምክንያት የልብ ጤናን ለመጠበቅ ይረዳል። በተጨማሪም ብሮሚልን የደም መረጋጋትና በደም ወሳጅ ቧንቧዎች ውስጥ የተከማቸ የኮሌስትሮል ክምችትን ሊሰብር ይችላል። ይህም የጤና የደም ዝውውርን ለመደገፍና የልብ በሽታ ተጋላጭነትን ለመቀነስ በእጅጉ እንደሚረዳ የተለያዩ ጥናቶች ያሳያሉ ማለት ነው። ስድስተኛ ላይ የምናገኘው አናናስ፣ የአይን ጤንነት ግርዶሽን ይከላከላል። አናናስ ጭማቂ ጤናማ እይታን ለማሳደግ በካሮት ውስጥ የሚገኘውን ተመሳሳይ ኃይለኛ ጸረ ንጥረ ምግቦች ይዟል ማለት ነው። አንዳንድ ጥናቶች ደግሞ አናናስ ጭማቂ በየቀኑ መመገብ ከእድሜ ጋር ተዛማጅነት ያላቸው የማኩላላት መከሰትን ይከላከላል ብለው በጥናታቸው አረጋግጠዋል ማለት ነው። አናናስ ጭማቂ ከእድሜ ጋር ተዛማጅነት ያላቸውን የማጅራት መበስበስን ለመከላከል እንደሚረዳ ቀደም ሲል ተጠቅሷል። ነገር ግን አይኖች በሌላ መንገድ ለመጠበቅ ሊሰራ ይችላል። ከአይን ሞራ ግርዶሽ ጋር ተያይዞ የአናናስ ጭማቂ የአይን መነጽር የመያዝ አደጋን የመያዝ አደጋ ለመቀነስ ይረዳል። ይህም ደግሞ ሌንሱ ጭጋጋማ እንዲሆንና በራእይ ውስጥ ጣልጋ እንዲገባ የሚያደርግ ሁኔታ ይፈጥር ማን ነው። የአናናስ ጭማቂ በቫይታሚን ሲና ጸረ ኦክሲዳንት ይዘት ያለው የእይታ ማጣት አደጋ ሊቀንስ ይችላል። አናናስ ጭማቂ በቫይታሚን ሲ፣ በቤታ ካሮቲን እንዲሁም ደግሞ በቤታ ኤ የበለጸገ ሲሆን ይህም የማኩላር ዲጀኔሬሽን ስጋትን ሊቀንስ ስለሚችል ከዚሜ ጋር ተያይዞ የሚመጣ የአይን ሞራ ግርዶች እንዲሁም ደግሞ የእይታ ችግርን እንዳይፈጠር ይከላከልልናል ማለት ነው። ሰባተኛ ላይ የምናገኘው የ አናናስ ጥቅም ወይም ያናስ ጭማቂ ጥቅም ምንድን ነው? የደም ግፊትን በመቀነስ በኩል ወይም በመከላከል በኩል ከፍተኛ አስተዋጽኦ ያደርጋል። አናናስ ጭማቂ ከፍተኛ መጠን ያለው ፖታሲየም ስላለው በደም ውስጥ ያለውን ሶዲየም ዝቅ ለማድረግ ስለሚረዳ የደም ግፊትን ለመቀነስ ይረዳል። የደም ግፊትን በተሻለ ለመቆጣጠር ሶዲየም ከፖታሲየም ጋር መዋጋት ጥሩ መንገድ ነው። አንድ ኩባያ አናናስ ጭማቂ አንድ ሚሊግራም የሚጠጋ ሶዲየም፣ እንዲሁ ደግሞ 195 ሚሊግራም ፖታሲየም በውስጡ ይዛል። ስለሆነም አናናስ ጭማቂን አዘውትሮ መጠቀም የደም ግፊትን መጠነኛ ለማድረግ ይረዳል። በተጨማሪም አናናስ ከማንኛውም ፍሬ ውስጥ ዝቅተኛውን ሶዲየም መጠን ይይዛል። አናናስ ውስጥ የሚገኘውን የምግብ ፋይበር የደም ውስጥ የግልኮስ መጠንን ይቀንሳል። ስለሆነም አናናስ በተመጠኝ መጠን መመገብ በተፈለገው መጠን የኢንሱሊን ምርትን እንዲፈጠር ያደርጋል። ይህም ማለት የስኳር በሽታ እንዳይከሰት ይከላከላል እንደማለት ነው ማለት ነው። ስምንተኛ ላይ የምናገኘው የተሻለ የስነተዋልዶ ወይም የመራባት እድልን ይፈጥራል አናናስ ጭማቂ በወንድም በሴትም የመራባት እድገትን ለማሳደግ የሚረዱ ቶን ጠቃሚ ቫይታሚኖችን፣ ማዕድናትና አልሚ ንጥረ ነገሮችን በውስጡ ይዟል። ሌሎች አናናስን በአማራጭ መንገዶች እንዲሁም በፆታዊ ግንኙነት ላይ ተጽዕኖ እንደሚያሳድሩ ጥናቶች ያሳያሉ። ማን ነው ግን እንደዚህ ያሉ ነገሮችን በምናይበት ሰዓት አናናስን ምንድነው ከሚፈለገው መጠን በላይ መጠቀም እንደሌለብንም የተለያዩ ባሪያሞች እግር መንገዳቸውን ይመክራሉ። ማን ነው በመጨረሻም ለነፍሰ ጡር ሴቶች አናናስ ጭማቂ በከፍተኛ የቪታሚን ይዘት የተነሳ በማለዳ ህመም በማለዳ ለሚከሰት ህመም በመቀነስ መንገድ ሊረዳን ይቻል ማለት ነው። ስለሆነም ማቅለሽለሽ ማስታወክን ይቀንሳል። በጽንሱ እድገት ላይ በጎ አስተዋጽኦ በማሳደር አላስፈላጊ ንጥረ ነገሮችን በማስወገድ ጤናማ እርግዝና እንዲኖረን በማድረግ ፍቱን መድኃኒት ነው። ስለዚህ አናናስ መጠቀም የተሻለ የስነ ተዋልዶ ሂደት እንዲኖረን ያደርጋል ማለት ነው። ወይም የመራባት ሂደት ዘጠነኛ ላይ የምናገኘው ክብደትን መቀነስ ማለት ነው። እንደ ሌሎች ብዙ ፍራፍሬዎች አናናስ ብዙ ንጥረ ነገሮችን ስለያዙ እንዲሁም ደግሞ ሰው ሰራሽ ስኳርና ጤናማ ያልሆኑ ቅባቶች ስለሌሉ ክብደታቸውን ለመቀነስ ይረዳል። አናናስ ጭማቂ እርካታና ጥጋብ እንዲሁም ቀኑ ሙሉ ሊጠጡ ይችላሉ። ለአናናስ ምስጋና ይግባውና ሊቢጄኒስ ደረጃን ይጨምራል። በሌላ አነጋገር በስብ መልክ የተከማቹ ንጥረ ነገሮችን መበላሸትን ይከሰታል፣ እንዲሁም ከመጠን በላይ ውፍረትን የመያዝ እድልን ይቀንሳል። አናናስ መብላት ክብደትን ለመቆጣጠር እንዲሁም ደግሞ ጤናማ የደም ዝውውር ለማራመድ የስትሮክ አደጋ ለመቀነስም እንደሚያግዝ በተለያዩ ጥናቶች ተደርሶበታል ማለት ነው። አስረኛ ላይ የምናገኘው የአናናስ ጥቅም ድነው አናናስ የጉበት በሽታን እንዳይዘን እንዲሁም ደግሞ የተሻለ የኩላሊት ስራ እንዲኖረን ያደርጋል ማለት ነው። ጉበት እንደ የሰውነት ላብራቶሪ ተደርጎ የሚቆጠር ሲሆን ምግብን ወደ ንጥረ ነገሮች የመለወጥ ኃላፊነት ከሚሰጣቸው አስፈላጊ አካላት አንዱ ነው። ጉበት ይህንን ተግባር እንዲያከናውን ለመረዳት ዶክተሮች አናናስ ወደ አመጋገቡ እንዲጨምሩ ይመክራሉ። አናናስ ለጉበት ትክክለኛው የስራ ብቻ ሳይሆን ለቆሽት ስራም አስተዋጽኦ ያደርጋል። እንዲሁም ደግሞ አናናስ የኩላሊት ስራን በማሻል ፍቱን መድኃኒት እንደሆነ ይነገርለታል። አናናስ ኩላሊቶችን በትክክል እንዲሰሩ የአናናስ ጭማቂ አስፈላጊ እንደሆነ በተለያዩ አይነት ጆርናሎች ወይም ከኒውትሪሽን ጋር ወይም ከጤና ጋር ተያይዞ የተጠኑ ጥናቶች ያሳያሉ። ነገር ግን ከዚህ ጋር ተያይዞ መደረግ ያለባቸው ጥንቃቄዎች እንዳሉ በዞን ባለሙያዎች ይመክራሉ። እነዚህን ከዚህ ከጥቅሞቹ በኋላ የምናየው ይሆናል ማለት ነው። አስራ አንደኛ ላይ የምናገኘው የአናናስ ጥቅም የተሻለ ቆዳ እንዲኖረን ያደርጋል። አናናስ ጁስ የቤታ ካሮቲን እንዲሁም የቫይታሚን ኤ ምንጭ ነው። እነዚህ አንቲኦክሲዳንቶች የቆዳ ጤንነትን፣ ቁስሎችን መፈወስን እንዲሁም ደግሞ ያለ ጊዜ የቆዳ እርጅና ሊቀንሱ ይችላሉ። በተጨማሪም ጥርት ያለ ቆዳ እንዲኖረን ከማድረግ አንጻርም በአናን ውስጥ ያለው ብሮሚላይን የተባለው ኢንዛይም በቆዳ ላይ ያሉ ባዕድ ነገሮችን በማራገፍ ቆዳችን ጤናውን እንዲጠብቅ አስተዋጽኦ የጎላ ነው ብሎ መውሰድ ይቻላል። በመጨረሻም አናናስ ከነዚህ ከጠቀስናቸው ከዋና ዋና 11 ጥቅሞች በተጨማሪ ሌሎች ጥቅሞችም አሉት። ለምሳሌ አናናስ የካርዲዮ ቫስኮላር በሽታን ለመከላከል አስተዋጽኦ አለው። እንዲሁም ደግሞ አናናስ በተፈጥሮ ቫይረሶችን እንዲሁም ደግሞ ኢንፌክሽኖችን የመዋጋት ትልቅ አቅም እንዳለው ያሳያናል ማለት ነው። እንዲሁም ደግሞ አናናስ አላስፈላጊ የሆኑ ንጥረ ነገሮችን በሰውነታችን ውስጥ ካሉ እነሱን ለማስወገድም ጥቅም ላይ እንደሚውል እናያለን። አናናስ የምንድን ነው ስሜትን በማሻሻል የመንፈስ ጭንቀትን ለመቋቋም እንዲሁም ደግሞ የነርፍ ስርዓትን ለማረጋጋት ይረዳናል ማለት ነው ይረዳናል አናናስ እንደ ማስታገሻነት የሚያገለግል የአሚኖ አሲድ ግሩም ምንጭ ነው ብሎ መውሰድ ይቻላል እንዲሁም ደግሞ የደም ውስጥ ኮሌስትሮልን መጠነኛ ወይም ደግሞ በመደበኛ በሆነ መንገድ እንዲሄድ በማድረግ የራሱ አስተዋጽኦ እንዳለው ብዙ ጥናቶች ያሳያሉ ማለት ነው ቀጥሎ የምናየው መደረግ ያለባቸው ወይም አናናስን በምንመገብበት ሰዓት፣ እንዲሁም ደግሞ ጁሱን በምንጠቀምበት ሰዓት መደረግ ያለባቸውን ጥንቃቄዎች ነው ማለት ነው። አናናስን አገኘም ብለን ዝም ብለን ስለተጠቀምን ብቻ እኛ ጤነኛ እንሆናለን ማለት አይደለም። ነገር ግን በጣም የሚያስፈልጉ ዘርፈ ብዙ ጥቅሞች እንዳሉት ሁሉ የራሱ የሆኑ የጎንዮች ጉዳቶች አሉት ማለት ነው። አብስተ የምንጠቀም ከሆነ ወይም ደግሞ የማይመከሩ ሰዎች አሉ፣ አናናስን እንዲጠቀሙ ማለት ነው። የመጀመሪያው የአናናስን ተፈጥሯዊ በረከቶች ለማጣጣም በፋብሪካ ያልተቀነባበረውን እንዲሁም ደግሞ ከማሳ የተሰበሰበውን መመገብ ይመከራል። በፋብሪካ የተቀነባበረው የስኳር መጠኑ ከፍ ያለ ስለሚሆን ጠቀሜታው እምብዛም ነው። ጥናቶች እንደሚያሳዩት በተደጋጋሚ አናናስን መመገብ የጤና ደረጃ የተሻለ ከማድረጉ ባሻገር ከበርካታ አይነት በሽታዎችንም ይከላከልናል። ስለዚህ ምንድን ማን ነው ተፈጥሯዊ ኦርጋኒክ የሆነውን ከማሳ የተገኘውን በጥሬው በደንብ የበሰለውን በጭማቂ መንገድ ሊሆን ይችላል። በተለያዩ መንገዶች መጠቀም ከፋብሪካ ከተቀነባበረው ልቅስ ማለት ነው። ሌላው ምንድነው? የአናናስ ጭማቂ አለርጂ ሊሆንብን ይችላል። አንዳንድ ሰዎች ለአናናስ አለርጂ አለባቸው። ይህም ሽፍታ፣ ቀፎ ወይም ደግሞ የመተንፈስ ችግር ያስከትላል። አናናስ በሚመገቡበት ጊዜ እነዚህ ምልክቶች ካጋጠሙ የአናናስ ጭማቂን ከመጠቀም መቆጠብ አለብዎት ማለት ነው። ሌላው አናናስ የወር ችግር ሊያስከትል ይችላል። ከፍተኛ መጠን ያለው የቫይታሚን ሲ የማቅለሽለሽ፣ ተቅማጥ እንዲሁም ደግሞ ወይም የልብ ህመም ያስከትላል። በተመሳሳይ ብሮሚሊል ከመጠን በላይ ከተጠቀሙ ተቅማጥ፣ የወር አበባን፣ የደም መፍሰስ ወይም ደግሞ የቆዳ ሽፍታ ሊያስከትል ይችላል ማለት ነው። ስለዚህ ምንድን ነው ማን ነው አናናስን በምንጠቀምበት ሰዓት በመጠኑ መጠቀም እንዳለብን እናያለን። ከዚህ ተያይዞ የአናናስ የአሲድነት የጨጓራ ትራክትና ሪፍለክስ በሽታ ባለባቸው ሰዎች ላይ የወድ ህመም ምልክቶችን ምንድነው እንዲያገረሹ የማድረግ አቅም አለው ማለት ነው። ሌላው አናናስ መርዛማ ሊሆን ይችላል። ከበሰለ አናናስ የተሰራ አናናስ ጭማቂ ብቻ መጠጣት እንዳለብን ብዙ ባለሙያዎች ይመክራሉ ያልበሰለ አናናስ በሰዎች ላይ መርዛማ ሊሆን ስለሚችል እንዲሁም ደግሞ ከባድ ተቅማጥና ተውከት ሊያስከትል ስለሚችል ማለት ነው። ሌላው አናናስ የኩላሊት በሽታ ሊያስከትል ይችላል። የኩላሊት በሽታ ያለባቸው ሰዎች የፖታሲየም ይዘቱ ለምግባቸው ደህንነቱ የተጠበቀ መሆኑን ለማረጋገጥ አናናስ ጭማቂ ከመጠጣቸው በፊት ከሐኪሞች ጋር መነጋገር አለባቸው ማለት ነው። ስለዚህ አናናስ ለኩላሊት ስራ አስተዋጽኦ እንዳለ ሁሉ የኩላሊት በሽተኛ ከሆኑ ግን ከመጠቀማቸው በፊት ከሐኪማቸው ጋር መማከር እንዳለባቸው ባለሙያዎች ይመክራሉ ማለት ነው። ሌላው የጥርስ መበስበስ ችግር ሊያጋጥም ይችላል። በአናናስ ጭማቂ ውስጥ ያለው የስኳርና የአሲድ ይዘት የጥርስ ንጣፎችን ይጎዳል፣ ይህም ወደ ጉድጓዶች እንዲቀየር ሊያደርገው ይችላል ማለት ነው። ስለዚህ በመጠኑ መጠቀም፣ አሁን አናናስን አገኘን ብለን መጠቀም ሳይሆን አንደኛ በተፈጥሯዊ መንገድ ተፈጥሯዊ የሆነ ፍሬሽ የሆነ አናናስ መጠቀም ሁለተኛ አናናስን በምንጠቀምበት ሰዓት የበሰለ አናናስ መሆኑን ቸክ ማደርግ ማድረግ ሶስተኛ ደግሞ አናናስን በመጠኑ በአስፈላጊው መጠን መውሰድ፣ እንዲሁም ደግሞ የኩላሊት ህመምተኛ ከሆን ከመጠቀማችን በፊት ምንድንማን ነው ሐኪማችንን ማነጋገር ማለት ነው ይጠበቅብናል። የራሱ ለኩላሊት አስተዋጽኦ አለው፣ ነገር ግን በተለይ የኩላሊት ህመምተኛ ከሆን ምንድ ነው አናናስን በባለሙያዎች ማማከር እንዳለብን፣ እንዲሁም ደግሞ ለአንዳንድ ህመሞች ተጋላጭ ከሆን መጀመሪያ ምንድነው ነው ባለሙያዎችን ማማከር እንዳለብን ያሳያል ማለት ነው። ስለዚህ የዛሬ ቆይታችን ይህን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላሙ ነው።